ልቅሶ ቤት፣ ሁለት እግርሽን አንበላጠሽ ያወልጠሽ ነው እንጂ ሁለት መጋኘ የመጣው እና ማን በመናገር ነው? እንዴው ሳልስቱ እንኳን ሳይወጣ እዚህኛው ቤት ሰርግ፣ እዚህኛው ቤት ለቅሶ፣ ማን አርጓላቸው? የትኛው ጋር ልድረስ? እዚህኛው ጋር እሰይ

እኔ እኮ ብዙም ፍልስፍና የሚያስፈልገው እኮ ነው። ሳይንስ ራሱ እኮ አይደርስበትም። ይሄን በሽታ ግን እኔ እኔ አሁን እንዲህ

ዋናው ነገር ቆይማ እየተጨቀረቀብኝ ነው ሆዴ። ቆይማ የባሰ ደሞ አትበጥብጠኝ። ዋናው ነገር አይተጥጠኝ ሄዴ። ንግግርን ቀለል አድርገን እንናገር። ሆድም የሚበጠብቅ ንግግርን አትናገር። መጀመሪያ ጠጉራ አልከኝ። አሁን አመት በዓል ሰሞኑን የሰነበተ ስንት ወጪ የሰነበተብኝ ናለየም ተበጥጦ ሆዴም ደሞ በአመት በዓል ምክንያት ተበጥብጦ

አስከሪ ነው መክበሉ። የከብት በት አርጌ ለማስወልድህ አሁን በአንዱ ከብት አሁን ይልቅ ሳር ነው ብሎ ነው የሚነጭህ። ዋሽማ እየጋጥክ ነው የማገኘህ። ሶስት ቀን ሙሉ ዋሽማ ነው የምትግጥ። ዋሽማ ባላስግጠው እንዲ ተዘቅዝቅ ለምኘ ዋሽማ፣ ዋሽማ፣ ዋሽማ። በስመ አብ ወልድ ወመንፈስ ቅዱስ ምንድን ነው?

አራት ቀን ተዘቀዘብኩ። አይኔ ብቻ ነው ያበጠ፣ አልመጣልም። አሁን ምን እጥ እንደማገኝ እንጨነቀኝ። አራት ቀን ተዘግዝቄ አይኔ ብቻ ነው ያበጠ እህ ራስ ሆነ አይበጅል። ህዝብ በሽታችሁ በዛ ዘንድሮ ሳደረገን እጅጓጅ ወደዚህ ወደዚያ።

ፈትአሁ ከዋዲል እሱ መሳጫ መሳለጫ ሊያደርጉኝ እንጂ እንዲሁ ይሆናል ብለው ነው። ዋልከው ጭቃ ዋልከው ጭቃ አልሞክረው በለኝ ነው እንጂ ይኸውልሽ፣ አልገባሽም። ጭቃ ሁሉ ማንሻተት ነው እንጂ መቼ ጠቅ ብለው ነው። አሁን ይኸውልዎ እንዲሁ ትዳሩን ሞከርሁ አልሆነም። ሐሙስ የገባሁ በሳምንቱ ሐሙስ መውጣት ሆነ ትዳሩ የአንድ ሳምንት ትዳር እንደሆነ፣ ተቸገርኩ። እንግዲህ ወይ አልምዱኝ እና ያስገምጡኝ። ኧረ፣ እንደውም እሱ አላልገባሁም ይኸው፣ ተመላለስኩ ተመላለስኩ መን የማልዲያነ እሱ የማይገቡ ሰውን ሲፈጥረው ሰውን ሲፈጥረው የፍጥረት አለቃ ሰውን ሲፈጥረው የፍጥረት አለቃ ጭቃ አንኩት አይደለም ወይ? ያደረገው ሰው የሚባል እቃ በጭቃ ዲፈኙ ያልኩሽ እኮ መቼም እግዚአብሔር ቸር ነው፣ ስጋ ያደርግልሽ እንድሆን ብዬሽ ነው። አሁን አያፊዙብኝ፣ አያደምጡኝ እንዴውስ ተምናገር የሚጠብቁኝ አውቀው ነው እንጂ አልገባው ብሎ ነው። ነው አልገባኝ፣ አይገባኝም ነገር ያው ከሌላ ትዳር እኔ በላይ ነሽ። ጨርሻለሁ፣ በቃ ዛሬ ነው

ወቆት ገና አርገው ኋላኝን እኔን ቢያሰኙ ወደ ሌላም አይደል፣ እኔን እንዲሁ ዝም ብዬ እየመጣው ሌላ ሰው ወደ ሌላም አይደል፣ ጀመረ ጭቃ ያሟሻውን እንትን እኔ እንትን አልልም፣ አልወድም። ሶስተኛ ነገር ማለት ነው ያስቡት።

አንዱ ጌጮ አንደኛው በሪታ እየደጋገመ በሬን ሲመታ፣ አንድ መብረቅ አጠነው። ለእኔ ጌታ ለእነዚህ ጋለሞታ! ኧረ እኔ ጋለሞታ ማይለው ዋ ተተከበርኩ፣ ባለ ትዳር ነኝ እንጂ እንዴት ያለ ጋለሞታ ነው? ምዳሰ ሁለት መንታ ወይስ ይስሙኝ፣ መጀመሪያ ምን ስነው ደግሞ ደንቆሮ ነው። ደሞ ብለው ደሞ ኖሩ እሰማለሁ እንጂ። ይስሙኝ ይስሙኝ በላይ በላይ እያደረገ አርባ ተሰልፎ

ምንድነው? ዳንኤል ምን ሰርሰሬን እየተከተለኝ ህም ላድርገው? እህ ስርሽ ስር ሊገባ አይደለ ባል የተባለ ወይ ስር ተከትሎ እንዲመጣ እኮ ያደረግሽው ያቀመሽው ነገር መ ምን ጨምረሽ ነው እ ስር ስር የለኝም። ሆነና አሁን እንግዲህ ለምን ነው ባሰበት እኮ

ለምን ተሰውም እንዲህ ያለ ባለ መድኃኒት አድርገህ ፈጠርከኝ። አንዱ እንዲህ ይላል አላቀኝ አላቀኝ። አንዱ ደግሞ ይላል ከአንተ ጋር አጣውቀኝ ጠኝ። አንተ እንት አድርገህ ፈጠርከኝ

ፊልድ ወጧል። ፊልድ በሚባል ጉዳይ ወጧል። ላልተወሰነ ጊዜ መድኃኒት መቀመም አቁመዋል። ላልተወሰነ ጊዜ ላልተወሰነ ጊዜ በአናታቸው ተዘቅዝቀው መለመም ጀምረዋል። ሚስጥር ቢገልጥላቸው የሰማይ ፈጣሪ፣ ሚስጥር ቢገልጥላቸው የሰማይ ፈጣሪ ታን ን መጀመሪያ የእኔን ይስሩልኝ ያለ ነገር ነው። ተዛ ሀገር ድስቅን ስሜ አንቺ ሴት አትቀባጥ። ሚስትሩ ይገብትልኝ የሰማይ ፈጣሪ ይህ ይገባኛል። ይኸውልሽ ማንሽ ያጣብቁኝ እንትን ያላቅቁኝ ጀታ የምፈልግልሽ የከብት ቀንድ

ይሄን ኮቴት ሰብስቢ። በቃ እኔ ትቻለሁ። ይሄንንም ማር እርግቢበት ትቻለሁ። በቃ አስካል፣ የጤፉ ምን አልሞላም? ሞላም። እንግዲህ ምንም ማድረግ አልችልም አስካል። እጄ አስካል፣ አንቺ ጀምሪ።